ባለጌ እናቷን የሚሰድብ ሀገር የሚሰድብ፣ ዘር የሚያስተምራት ዳስናት አይ ወርክድ ፎር ዴይዚን። አገሯን ህዝቧን አክብራ እንድትኖር ራሱ ስክሴስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው። አሳድግ አድርጌ አሳደግኳል። መጥፎ ሰው ያውም እኔ ዴይዚን አላፈቅራትም። አንተ እራስህ አይደለህም እንዴ ልታስቀ

ደና ተገላገለን ከእሱ ስንል መልስ አስገናኝ አስታርቀሃቸዋል ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅህ አስታረካቸው ዳትስ ናት ራይት አይ ዲድንት አክሰፕት አይ ዲድንት አፕሪሼት ዳት ታይም በጣም አዝኜብህ ነበር ግን ኢትስ ኦኬ አንተ ሚዲያ ላይፍ ነው ሜይቢ ቴምፖራሪ ነው ብለህ ይሆናል ግን ልጁ ዴዚን አላፈቅራትን ላፈቅራትም አልችልም በህይወት ብሎ ዩቱብ ላይ ሰቅሎታል እኔ ፈልጌ ይሄ ንት ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው ማንኛው እናት ነው ያውም ሲንግል ማመኑ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉርላክ ብሎ የሚሄደው እንደ እኔ እኮ ትላንት ወጥቶ ለሀያ አንድ አመት ያበላሻትን ትክሳሴች ነው ምናምን ነገር አለ የት እሱ ፋይፍ መንሰጎ ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት ሀያ አመት አንድ አመት ሆነች ስላደረገችና ዳይፐር ስላደርገች ነው ክሳሻት የሚለው። የእንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው ያው ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕሽን አዳፕት ሆኖ የሚኖር ልጅ የሰባተኛ ክፍል ተማሪ። አንድ ነገር ደዚ ነው ዋን ቲንግ ጉድ ቲንግ እኔ እንደሱ ብዬ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው ስ ጉድ አውል ስፖርተር ስቲል ምስቴክም ቢሆን ሰርታ አቀብላታለሁ። አሁንም ቢሆን እኮ ኔክስት ላይፎ አስትሄድም እኔ አባካባላሉ ሁሉም ነገ፣ ኔክስት ይር ስትረሳ፣ እሷ ብቻን ስታለቅስ፣ እኔ ነኝ መቀበላት። እኔ ነኝ እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታውን ነው፣ ደስታይ ነው፣ ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል፣ አይቲን ሆና መውጣት ትችል ነበር። ሳር እየነዳስ ነው ላስት የር ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሀፒ ነች። አንዳንዴ ጨውባት አለው። ስ ጅስት ጥሩ ልጅ ለማሳደግ ዝም ብለ አይደለም ቴክስ ፍ ወርክ ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው? የምንማረው ፋሚሊ እሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና ለገና የጨኩባትን የዛሬ ስድስት ዓመት አራት ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሲያነጋግራት ሮንግ ቲንግ እያደምል ብዙ ነገር ማውራት አልፈልግምና ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምፅኝ፣ እሱን ነው እሱ እሱም የወዳት ከሆነ እንደዛ አይነት ነገር ለምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ለምንስ ቴክስት እያደረገ ቮይስን የላከ አንቺ ባልጌ አንቺ አሮጌት ልጅሽን ወስጄ እንዳያድርጌ ለአማራ ወረቡራት አለው። ኦሮሞን ገና እንጠፋዋለን ምናምን። እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴት ምነካ? አሁንም ቢሆን ነገም አልደቅም አምግን ጎ ሉክ አፍተር ሀር እስከመጫ እስከመሞት ድረስ ቴክ ኬር ኦፍ ዩ እንትን ላይ ዳይ ይ ላቭ ዩ

እውነተኛ ፍቅር፣ እሱም አይሆንሽም ባለጌ ነው ሲሉሽ፣ እሱም አይሆንሽም ዱርዬ ነው ሲሉሽ፣ እሱን ለእኔ ታውት እኔ ያውቀዋለሁኝ ብልሽ በማረፍሽ የህይወትሽ ማብራት የልብሽ ላይ ፋኖስ ሁሉንም ሆነልሽ። አንተም አትሆናትም እያሉ ቢሉህም፣ ለአንተ የማይመጥን ስም ቢያወጡልህም፣ አንተ ጠንካራ ነህ፣ ምንም አይደንቅህም፣ የታማህበትን መብላትህ አይቀርም። ደሞስ ብትሰደብ ለንግስቱ አይደለም? ደሞስ ብትታማ በልዕልቱ አይደለም ከስንቶች አውጥተህ ያንተ አርጋሃት የለ ታዲያ ካንተ በላይ ማን እድለኛ አለ በፍቅር ቀርባሃት ሁሉ ነገር ስልክ የሳቋ መድመቂያ የልቧ ዙፋን ሆንክ ምን ትበል ስላንተ ሁሌ ቃል ያንሳታል የፍቅርን መስዋዕት አሳይተዋታል አንቺ ነሽ የእሷ አለም ልቡን የረታሽው በፍቅር ሰንሰለት አስረሸ ገረፍሽው ወረትን አርቀህ ከእሷ ተገናኘህ የጀርባን ሹክሹክታ አርግፈህ ትተህ አስተዋይ አሳቢ ክፋት የለለብህ ዝብርርቅ ባህሪ የማይታይብህ በዝምታህ ገዳይ ጋላይ በመላ ለኢትዮጵያ ህዝብ ግልጽ ለማድረግ ዲዚ እንደምታስቧት አደለችም። እዚህ ሶሻል ሚዲያ ላይ እንደመታዋት እና ሪል ላይፎ አንድ አደለም። ማለት እናትየዋ የኔ እናትና ልክ እንደ እናንተ አይነት እሩሩ አይደለችም፣ ወይም ደግሞ እንደ እናት የሚራራ እንጀት የላትም። አንደኛ ራሷን ከእሷ ጋር ኮምፔር ታደርጋለች፣ ከዴዚ ጋ እያንዳንዱ የምታደርገውን እንቅስቃሴ ትቀናባታለች። እናትየዋ ማለት ነው። እንደ እናትና እንደ ልጅ ጤናማ የሆነ ግንኙነት ሳይሆን ጀስት እንደ ጎባንና እንደንትን ነው፣ እንትናቸው ማለት ነው። እና በበጣም በሚገርም ሁኔታ ያለ ፍላጎቷ ነው። ሁሉን ነገር የምታደርገው ትናንትና ማታ ፓስፖርቷን ቀደደችባት እና ደውላ ስነግረን እኔም እዚሁ ሳላቅስ ነበር መሲም ሁላችንም ባለንበት ማለት ነው እና ምንድን ነው ማድረግ ያለብኝ ስትል በጣም ነው የሚያሳዝነው በቃ እሺ አሁን ምን ላድርግን ያለችው እሷ ላይቭ ላይ እኛ ገብተን እየተናገርን ቀጥታ ሄዳ እናትየዋ ምንድን ያደረገችው ፓስፖርቷን አንስታ ቀዳ ነው መሬት ላይ የጣለችው አሁን የዘር ጉዳይ እንኳ አካል ነው ማለት ነው እሺ እኛ ኢትዮጵያኖችን ትግራይ፣ ኦሮሞ፣ አማራ ሁላችንም አንድ ኢትዮጵያኖችን እኛ ማለት ነው። እሷ እኮ ከፈረንጅ ነው የወለደቻት። ለምን ከፈረንጅ ወለደቻት? ይሄ የዘር ጉዳይ ብቻ አይደለም መታወቅ ያለበት ሁላችሁም ሰው እንድትረዱት የምፈልገው ማለት ነው ዲዚን አቢዩዝ እያደረገቻት ነው። አግታትን ያስቀመጠቻት በቂ ምግብ እንኳን እንዳታገኝ አርጋታለች። እኔ ለእሷ ሞራል ማለት ነው፣ ለእሷ ሞራል ስንል እዚህ መናገር ማንፈልገው ብዙ ነገር አለ። ምክንያቱም ደዚህ ፍላጎት የላትም። ስለ እናቷ እዚህ የሆነ ነገር እንድናወራ አትፈልግም። አሜሪካ ነገር ያላችሁ ሰዎች፣ ከቻላችሁ በተለይ ሚዲያ የምትጠቀሙ ሰዎች ካላችሁ ከጠበቃ ጋር አገናኛት። ፍቅር የተፈጥሮ ጉዳይ ነው። ማናችንም ፈልገን አይደለም የምናፈቅረው፣ በቃ እግዚአብሔር ስለሰጠን ከውስጣችን መቆጣጠር ማንችለው ትልቅ በቃ ኃይል ነው። አማራም ከትግሬ ጋር የሚፋቀረው ትግሬም ከአማራ ጋር ከኦሮሞ ጋር ኢትዮጵያ የሆኑ ኤርትራዊ ጋር ኤርትራዊ ሆኖ ከአሜሪካ ጋር ይሄ በቃ ከቁጥጥራችን ውጭ የሆነ ነገር ቢኖር ዓለም ላይ ኮንትሮል ማድረግ የማንችለው ፍቅር የሚባል ትልቅ ኃይል ያለው ጉልበት ያለው ነው። በቃ ይቺ ልጅ ፍቅር ውስጥ ገብታለች፣ አፍቅሯለች ልጁን፣ እሱም አፍቅሯታል። እና በዚህ መሀል ደግሞ እናትየዋ ምንድን ነው የምትለው? እሱ እኔን ነው የሚያፈቅረው አንቺን አይደለም፣ አንቺን ሊጫወትብሽ ነው እንጂ አሌክሲካ፣ እኔ ጋ ፍቅር አለው ነው ያለችው፣ ቃል በቃል ማለት ነው። እና እናት እንዴት ነው የልጇን የወደፊት ባል እኔን ያፈቅረኛል፣ አንቺን አያፈቅርሽም እንዴት በድፍረት ትላለች? ይሄ ትክክል ነው ብላችሁ እናንተ ተሰበስባላችሁ። ከአንዲት ጨዋ ሴት ቆይ ልጨርስ ወንድሜ፣ ከዛ ታወራለህ። ከአንዲት እናት ከአንዲት ኢትዮጵያዊት እናት ሁላችንም በኢትዮጵያዊ እናት ያደግነው እና ከአንዲት ኢትዮጵያዊት እናት የልጇን የወደፊት ባል እንዴት ነው እኔን ያፈቅረኛል ብላ በሙሉ ድፍረት አፏን ሞልታ የምትናገር? ይሄ በጣም የሚያሳፈሩ በጣም ያሳፍሯል፣ በጣም የሚያሳዝናል። እና እንዲያውም እኔ እንድናያሰብኩት እናትዮዋ ከልጁ ጋር ፍቅር እንዳለበት ነው። ይህንንም ዴዚ ታውቃለች፣ ግን እንደዚህ ብላ መናገር አትፈልግም። እና ሀያ አራት ሰዓት የእሱን ቪዲዮ ብቻ ነው የምታየው። እናትዮዋ የአሌክስን ቪዲዮ ነው የምትመለከተው። ሜላት፣ ሜላት፣ ሊጨረስን ነው፣ ፕሊዝ። እኔ ያን ያህል ደረጃ እናት በታወራል የሆነ ፋክቱን ልሽ ከነሪሴቱ ትክክለኛ ነገር እንጂ እንደዚህ ነው ይሆናል በሚለው ሳይሆን፣ ከነማስረጃው ማስረጃው ማውራት ትችያለሽ። አዘርዋይስ ግን እናት፣ እኔም እናት ስለሆንኩኝ እንደዛ ብለሽ ባታወሪ ደስ ይለኛል። ስለደግሞ ይቅርታ የሚላት ቅድም ሁለታችሁ ስለተጣላችሁ ይቅርታ። እኔ አሁን ቅድም ላይ ብላይ ነበርኩኝ አንቺና እሷ ስትጣሉ ዚለዛም ከሷ ላይ ብለም ስታስወጣች ነበርኩኝ ጊቺን እናት አንድ ሁላችንም እዚህ ጋር ማንኛውም ከምንም ከማንም የኢትዮጵያ እናቶች ከማንም እናቶች ይለያሉ አርባ ቢበድሉን ምን ቢሉን እናት እናት ነች ያለ አባት ያሳደገቻትን ልጅ ሁለተኛ ነገ እንትን የመቆጣጠር ግዴታ አለባት። አንች ብትወልጅም አንቺም እንደዛ ነሽ፣ እንደዛ ነው የምትሆኘው። ሁለተኛ ነገር ደግሞ አብረሻት ሙሉ ለሙሉ ሳትኖሪ እንደዚህ ሙሉ ለሙሉ ድምድም ማድረገች እንዴት ታደርጋለች ማለት ይከብዳል። ሌላኛው ነገር ደግሞ አንተ ለእኔ እንደዚህ የምትጸልፍልኝ እኔን ነው ወይ የምታፈቅረኝ ነው እንጂ አለችው። እኔን ያፈቅረኛል ወይም እኔ ያፈቅሯለሁ አላለችም። እኔ ላይ ላይቭ ላይ ነበርኩ፣ አንችንም ሲያስወጡ ሸገል ቅዳ አሁን እንደተናገርኩት ምንም ሲያስወጡ ሸቀድ አሁን እንደተናገርኩት ማለት ነው። እና ይቺ ልጅ ህፃን አደለችም። ሽክንድ ወረብ ሲሆንስ፣ ነገር ግን ማንኛችንም ሰዎች በእናቶቻችን አይን ህፃኖች ነን። ማንኛችሁ አሁን አንቺ ራስሽ በእናትሽ አይን ህፃን ነች። ለእናትሽ ይሄ ተፈጥሮ ነው። እናቶቻችን እንደዛ ነው የሚያየ እና ይችልሽ ደግሞ እንደ እናትነቷ ያለ አባት እንዳሳደገቻት እዛ ሰው ሀገር ብቻዋን ጥላት ሄድ እዛ ድረስ ለምን ትሄዳለች? ትነት መስጋት አለባት። ዝም ብላ ሂጂ የምትላት ባዳ አይደለችም። ጨክና ጨክና ወንድ ልጅ ሳታይ ምንም ሳታገባ ሀያ ዓመት ሙሉ እሷን ቁጭ አድርጋ ያሳደገች እናት ነች። ስለዚህ ያንን ደግሞ ምንድን ነው እንደ እናትነቷ መጠየቅ እና እዚህ ቦታ እዚህ ቦታ ላይ ልጅ በትክክል ትኖራለች ወይ? ኮሌጇን መጨረስ አለባት። ምክንያቱም ለፍታ ያሳደገቻት ኮሌጅ ብትጨርስላት፣ ማንኛውም እንኳን ለፍቶ ያሳደገ አይደለም፣ አንቀባሮ፣ ተንቀባሮ የሚያደገ ልጅ እኮ ኮሌጅ እንዲጨርሱለት ልጆቹ ይፈልጋል። ስለዚህ እቺ ልጅ ተመራለኝ፣ ኮሌጇን ጨርሳ ምን ብላ ወግ ማዕረጓን አሳያት አለው ነው እንጂ አንድ እናት የሚለው ዝም ብላ ከመሬት ዝም ብላ ከመሬት ተነስታ ያለአባት እንዳሳደገች ናት። አንተ ያልገባህ ብዙ ታሪክ አለ ከጀርባው። ዴዚ እኮ እያለቀሰች ነው። ከጀርባው ዴዚ እኮ እያለቀሰች ነው። ታግታለች። አንተ ያልገባህ ብዙ ነገር አለ። ኢትዮጵያ ነገር እኮ ሂዳ እያለ ከሌሎች ማስታወቂያዎች ጋር አፈራርማ እናትየቱ ገንዘብ ተቀበላለች። ዴዚ ደግሞ ወደ አሜሪካ ተመልሳ መማር ትፈልጋለች። ግጭቱ ሲጀመር የተነሳው ከዚህ ነው። ያንን ብር ስለወሰደች እናትየዋ ዴዚን ኢትዮጵያ ሆነች ስሪ ስትላት፣ ዴዚ ደግሞ ወደ አሜሪካ ተመልሼ ትምህርቴ መማር አለብኝ አለች። እዚህ ጋር ነው ችግር የተፈጠረው። ነገሮች ሁሉ መቀያደ ሴትየዋ መጠቀም ነው የምትፈልገው፣ በዴዚ በዴዚ ማስታወቂያ እየሰራች ገንዘብ ማግኘት ነው። ዴዚ ደግሞ ያን ላይፍ አትፈልገውም። የምትፈልገው ስራ መስራት መማር ነው። ወደ አሜሪካን ሀገር መታ ራሷን መቻል ነው የምትፈልገው። ተረዳኸኝ? እናት እኮ ለልጇ በቀን አንድ ምግብ ሰጥታ እኮ ዝም አትልም። በቀን አንድ ምግብ ነው የምትሰጣት እኮ ለዛውም ደግሞ ቆራርሳ ቆራርሳ እናትየዋ። እናንተ የማታቁት እዚህ ጋር ብዙ ነገር አለ። እኔ እጅግ በጣም እሩሩ ሰው ነኝ እኔ በጣም እንደኔ የሚራ ጭራሽ እናትን ደግሞ በዚህ ድፍረት የምናገር ሰው አይደለሁም። ከዚህ ሀሳብ ተነስቼ እሷ ከመት ልጅቱ በደንብ ማስረዳት ስለማትችል አማርኛ ማስረዳት ስለማትችል እንጂ በጣም ነው የምታሳዝነው እያሳለፈች ያለችው ስቃይ አሁን ያለችበት አሁን ያለችበት ዲፕሬሽን ራሱ ዶክተር ሊያያት ያስፈልጋታል። ይቺ ልጅ ራሷን ብታጠፋ አንድ ነገር ብትሆን ማነው ኃላፊነት የሚወስደው? ሁላችንም እዚህ ያለን የራሳችንን ላይፍ ነው የምንኖረው ሁላችንም። እሷ የገጠማት ያለውን ስቃይ እሷና እሷ ብቻ ናቸው የሚያውቁት። ማንም ሰው አንደርስታንድ አላደረጋትም። እንዲዚ ስትስቅ ሁሌ ስትስቅ ነው የምታይዋት፣ ስትዘፍን ነው የምታይዋት ከዚያ በእያንዳንዱ ቀን የምታሳልፈውን ስቃይ ማንም አንደርስታንድ አላረጋትም። ማናችሁም አንደርስታንድ አላረጋችኋትም። ሜላት የምር በጣም የሚደብረው ሜላት፣ አንድ ጊዜ ልናገር እና እኔ ልውጣ እንትን ልበል እና